አንዳንድ ሰዎች ግን ለምትናገሩት ንግግር እንኳን ትንሽ ቆጠብ ብትሉ፣ ማለት ምን መናገር እንዳለባቸው፣ ምን መናገር እንደሌለባቸው እንዲሁም ምን ሰው ሊያምናችሁ እንደሚችልና ሊያምናችሁ እንደማይችል ራሱ ቼክ ማድረግ የማይችሉ ሰዎች ናቸው። ይህ ነው። ባይ ዘ ወይ ሴትዮ አንቺ ሄድሽበት፣ እንጂ ብሩኬ አልመጣብሽም ካንቺ ጋር ማለት ነው። አንቺ ፈልገሽ ነው ሄድሽ፣ ቪዲዮ አይተሽ ምናምን፣ ስክሪንሾት አድርገሽ ምናምን ነገር ቪዲዮ ምሰሪ አይ ዶንት ኖ እንትሽን አላውቀውም። ዩቱብ ቻናል እራሱ አላውቀውም። ይቅርታ አድርጉልኝና ማለት ነው ማርያምን፣ ሪከርድ ተደርጎ ብቻ ነው ፖስት የተደረገ የተላከልኝ ማለት ነው። ስሟን ራሱ ብትልኩልኝ ደስ ይለኛል፣ ስሟን አላኩልኝ። ባይ ዘ ወይ ሶ ሲቀጥል፣ አንቺ ራስሽ ፈልገሽ ቪዲዮ አይተሽ ከዛ በሱ ቪዲዮ እየሰራሽ ብሩኬ ናይ ቪዲዮ እይና ስሪ ይለኝ አላለሽ ገባሽ ሲቀጥል በቻናል ሪፖርት ሲደረግ ሳይደረግ እሱን ነገር እወቁ በመጀመሪያ ደረጃ ስለ ሌላ ሰው ቻናል ሪፖርት ሲያደርጉ ለነሱም አደጋ እንዳለው እንዳትረሱ ለምን ፎቶቸውን አስገብተው ነው ስማቸውን አስገብተው ነው ሪፖርት ሲያደርጉባቸው እንኳን ሪፖርት የሚያደርጉት ማለት ነው በግማሹ እናንተ ሊጎዷችሁ ይችላሉ በሩቡ ደግሞ እነሱ ይጎዳሉ ማለት ነው ለምን የሆነ ሰው እዚህ ጋር ስሙ መናገር ባልፈልግም ዩቱበር ነው። ለበጣም ለብዙ ሰዎች ሪፖርት ልኮ ልኮ አሁን ቻናሉ ወድቋል ሙትት ብሏል ቻናሉ ማለት ነው። ለምን አንዳንዴ ተንኮል ራስን ሳይጎዳ ሰውን አይጎዳል የሚባለው ልክ ነው። እኔ አሁን ለምሳሌ እኔ ፌመስ ነኝ ወይ ደግሞ በእኔ ስም በእኔ ፎቶ የሚሰራ ከሆነ እኔ ሄጄ ዩቱብ ጋር ተነጋግራችሁ ምናምን ፎቶዬን እንዲሁም ደግሞ በስሜ ነው አይደለ ሪፖርትም አደርገው። እንደዛ ስታደርጉ እናንተ ምን እየሰራችሁ ስለሆነ ነው ሰው አወማችሁ ወይ ደግሞ እነዛ ሰዎች ስለናንተ ምን ብለው ብለው ሰርተው ነው የሚለውን ነገር ይውቱ ስለሚይዝ ያ ነገር ለናንተም ጥቅም የለውም፣ ጉዳት አለው። በዛ ላይ እናንተ እንደዛ ለሰው ሪፖርት ባደረጋችሁ ቁጥር ወይ ደግሞ ለሰው ሪፖርት ስታደርጉ ምንድነው የሚደረገው ያ ሰው ሌላ ሰው በእናንተ ቪዲዮ መስራት ያቆማል። በቃ ቻናላችሁ ይቀዘቅዛል ማለት ነው። ቻናል በእነሱ ስም ወይ ደግሞ ፎቶ ቪዲዮ መሰራት ለእናንተ እጥፍ ድርቡ ሊጠቅማችሁ ይችላል። ቪዲዮ የሚሰሩ ሰዎች ከዛ ለነዛኞች ደግሞ በፎቶቸው ለሚሰራ ሰዎች ደግሞ ጥቅም አለው ገባቸው ቫይራል እንዲወጣ ከቫይራላቸው ቫይራል እንዲወጣ ያደርጋል ማለት ነው። እሱ እንድታውቁ ፈልጋለሁ እንጂ ዝም ብላችሁ ብድግ ብላችሁ እንደዚህ ነው እንደዛ ነው አትበሉ። ሲቀጥል ዩቱብ ማለት ነው። ባይዘወይ ስለ ዩቱብ ልንገራችሁ። ራሱ የሆነ ጊዜ በአመት መጨረሻ ላይ ዩቱብ ይገመግማል፣ ግምገማ አለው። በዛ ግምገማ ታይም ላይ እግዚአብሔር ነው ምላችሁ፣ ምንም በቃ ምንም ያልተደረገ ቪዲዮ ራሱ ሊደልትባችሁ ይችላል ብዙ ጊዜ። ስለዚህ ተናግዳሉ። ምንም ነገር ጥፋት የሌለበት ንጹህ ቪዲዮ የራሳችሁን ቪዲዮ ራሱ ጭናችሁ ሊያጠፋባችሁ ይችላል። ስትሪክ ሊልክባችሁ ይችላል። ሞኔታይዜሽኑ ሊያጠፋባችሁ ይችላል። ስላችሁ የራሳችሁ ሙሉ ሞኒ ሳይሆን ሞኒ ያበራችሁትም መሆኒ ያጠፋዋል አንዱ ቪዲዮ ማለት ነው። የትኛው ቪዲዮ እንደሆነ እንደነገርኳቸው የትኛው ቪዲዮ ይሁን ራሱ የፈለገውን መርጦ ያጠፋዋል። ምንድን ነው እሱ ራሱ ዩቱብ አንዳንዴ የሆነ በቃ ምንም ሳይፈጠር እንደዛ ነገር ያደርጋል። ከዛ እናንተ ትጣጻፋላችሁ ከዩቱብ ጋር ማለት ነው። ይህ ዩቱብ እንደዚህ እንደዚህ እንደዚህ ችግር የለበትም፣ ገብታችሁ ማለት ነው ተጻጻፋችሁ። ከዛ ቀን ይሰጣችኋል። በዚህ ቀን መልስ እንሰጣለን ይላችኋል። በዛ ቀን መልስ ይሰጣችኋል ማለት ነው። የማይመለስ ከሆነ ማያበራላችሁ ከሆነ እንደማያበራላችሁ ቪዲዮ ማጥፋት እንዳለባችሁ ይነግራችኋል። እናንተ ካላጠፋችሁት ራሱ ያጠፈዋል ማለት ነው። ገባችሁ? እናንተ ካላጠፋችሁት ራሱ ያጠፈዋል። እሱን ነው የምላቸው እኔ በዛኛው ቻናሌ ስላየሁት ማለት ነው። ምንም በቃ የሌለበት የቲክታክ ቪዲዮ አይደለም የተጫነበት ምናምን፣ ኖርማል ቪዲዮ ብቻ ቪዲዮ ብቻ ፖስት ባደረኩት እሱ ራሱ ገብቶ አጥፍቶታል ማለት ነው። ምንም ነገር የሌላ ሰው ድምጽ አትጠቀሙ ምናምን፣ ግን የቲክቶክ ድምጽ የሌላ ሰው ድምጽ ሙዚቃ ምናምን ስትጠቀሙ ኮፒራይት ይልካል ኮፒራይት ይልክባቸዋል ማለት ነው። ምክንያቱም በጣም ብዙ ሰዎች ድምጻቸውን ማንም ሰው ወስዶ እንዳይጠቀም ስለሚያደርጉት ማለት ነው። ዩቱብ ላይ ስትጭኑ እኔ ለምሳሌ አሁን ዩቱብ ቪዲዮ ስጭን አለ ሌላ ሰው ወስዶ ቢጠቀሙ ችግር የለውም ወይስ ችግር አለው ብሎ ያመጣላችኋል ማለት ነው። ከዛ እናንተ ችግር አለው ራሴ ብቻ መጠቀም ፈልገው ትላላችሁ ወይ ደግሞ ችግር የለውም ቢጠቀሙ ብላችሁ የምትሰጡት እንትናለ ማለት ነው። ገባችሁ? ጽሁፍ አለው። ቪዲዮ ፖስት በምታደርጉ ቁጥር ወይ ደግሞ ቪዲዮ ፖስት በምታደርጉ ቁጥር እንዳይጠይቃችሁ ሴቲንግ አለ። ገብታችሁ ኤቭሪዴይ ቪዲዮ ፖስት ስታደርጉ ያ ብቻ እንዲሆንላችሁ የምታደርጉት ነገር አለ ማለት ነው። ከዛ ውጪ ዝም ብላችሁ ነገር ታደርጉና በዚህ ወጣ በዚህ ወርዱ እንትን ላይ እኔ ያለው እኮ አንዳንዶቻችሁ ሪከርድ ቲክታክ ላይ ሪከርድ ፖስት ስታደርጉ እስከ ሙዚቃውን ይዛችሁት የምትመጡት ቆርጣችሁ አውጡ። ከት የሚባል ነገር አለ ኤዲቲንግ ላይ ሴቲንግ ላይ ሴቲንግ አልኩ ኤዲቲንግ ስታደርጉ፣ ኢንሸትም ሆነ ካፕከትም ሆነ የትኛውም አፕሊኬሽን ላይ ኤዲቲንግ አድርጉ። ሙሉ ቪዲዮም ከሆነ ስትቀርጹ ቼክ አድርጉ። ኤዲት ልታደርጉ ስትሉ እያሳለፋችሁ እዩ። እዛ መሀል ላይ ምናልባት ወሬ እያወሩ በመሀል ሙዚቃ ሊከፈት ይችላል። ሶ ያን ገብታችሁ እዩና መሀል ላይ ከት ማድረግ ትችላላችሁ። ማትችሉ ከሆነ ዩቱብ ላይ ሰርች አድርጋችሁ ተማሩ። የሆነ ነገር ላይ ስጀምሩ፣ ቲክታክም ስጀምሩ፣ ዩቱብም ስጀምሩ፣ ኤቭሪቲንግ ምንም ስጀምሩ በደንብ አድርጋችሁ ተማሩ። መማር ያለባችሁ እኔን ጠይቃችሁ ወደግሞ የሆነ ሰው የሆኑ ሰው ጠይቃችሁ አይደለም ራሳችሁ ዩቱብ ላይ ሰርች ስታደርጉ በጣም የተባረኩ እግዚአብሔር የመረቃቸው ልጆች ብዙ የሰሩት ዩቱብ አለ። ብዙ ጊዜ ስለ አቦጊዳ ቪዲዮ ነግራችኋለሁ። አቦጊዳ ዩቱብ ቻናል ምንም በቃ አንግባባም፣ አንታውቅም፣ ነገር ግን በጣም በቃ ስለ ዩቱብ ፍትፍት አድርጎ የሚያስተምር ምርጥ የዩቱብ አባት ነው። ገባችሁ? ከዛ እየገባችሁ ሰርች አድርጋችሁ ተማሩ። በጣም ብዙ ልጆች ሸራ አድርጌላችኋለሁ፣ ግን አይ እንደዚህ ነው አልገባኝም ምናምን እዛው፣ ማርያምን ከአን ከሀ እስከ ፐ ስለ ዩቱብ እሱ ያስተምራል እሱ ማለት ነው ስለምተማመንበት፣ እኔ የተማርኩት ከሱ ስለሆነ ማለት ነው። ምንም በውስጥ መውራት ምናምን ምን አይጠበቅባቸውም፣ ገብታችሁ እዩ፣ ተማሩ ማለት ነው። ያ ነው ያለው ነገር። ሲቀጥል የሆነ እንዴት ነው የቲክታክ ቪዲዮ ፖስት ላይቭ ላይ እንትን ደግሞ ምንም ችግር የለውም ኮፒራይት ደግሞ ምንም ችግር የለውም። ገብታችሁ ቪዲዮችሁን ሳደልቱ፣ ቪዲዮችሁን ሳታጠፉ፣ ትገቡና ክሮም ላይ ገብታችሁ ዩቱብ ስቴዲዮ ብላችሁ ግቡና የትኛው ቪዲዮ ላይ እንደሆነ እንትን የተደረጋችሁት ያንን ነክታችሁ ከት ማድረግ ያለች ገብታችሁ ራሱ ያሳያችኋል። ከት ኮፒራይት እንዳለው ያንን ነክታችሁ ወይ ማሳለፍ ማን ነው ወይ ሚውት ማድረግ እዛው ላይ ያንን ኮፒራይት ያመጣባችሁ ወይ ደግሞ ከዛው ላይ እንትን አድርጉ ቸንጅ ብላችሁ ንኩና እዛው ራሱ ዩቱብ የሚሰጠው ሙዚቃ ወይ ደግሞ የሆነ ነገር ስላለ በዛ መቀየር ትችላላችሁ ማለት ነው እንጂ የሆነች የራሳችሁ ችግር ሁላ ሲፈጠር እንትና እንደዚህ ያው ወላሂ እንትና እንደዚህ አርጉብኝ ነውና አይመጣው እሱ ቼክም ማረግሽም፣ ብሩክ አለማየሁ በሁሉ ሰው የተወደደ የተመረቀ እግዚአብሔር የመረቀው ልጅ ነው። በጓደኞቹ እንዳያችሁት ቡታጅራ ተገንጦ ይዩት። እግዚአብሔር ኢንስታግራም የፖስት ያደረጉት ፎቶ ሲያምር ማለት ነው። እዚህ ጋር አይታችኋል። ልጁ ጋር ንተዋወቃለ ትምህርት ቤት ምናምን ምን በቃ ብዙ ነገር ማናወረው ነገር እዚህ ጋር ሶሻል ሚዲያ ለማይወራ ነገር ሁሉ አሳልፈናል ብለው ሲያወሩ ሰምታችኋል። ገባችሁ እንጂ ብሩኬ ሰዎች እንድታድጉ ወይ ደግሞ የተሻለ ደረጃ ላይ እንድትደርሱ የሚፈልግ ልጅ እንጂ ለሰው ልጅ ውድቀት የሚፈልግ ልጅ አይደለም። ይህ ነው ዛሬ ስቶሪ ያደረገው እንትን አለ ግቡና ሪፖስትም አድርጎታል፣ ገብታችሁ እዩ። ይችን ሴትዮ ማሚ በጣም ነው የምወደው፣ እግዚአብሔር ነው የሚላችሁ፣ በጣም ነው የምከታተለው። በአጭሩ እዚህ ጋር ፎቶ ላስገባላችሁና ሪፖስት ያደረገው እንትን እንዲላችሁ ማለት ነው። አርቲፊሻል መሳሪያ የተገጠመላቸው ሚለው የሚለው ምንድን ነው? ከመጀመሪያው ጀምሮ ብሩክ ያስገባው ምንድን ነው? አንተ የቅንጡ መኪና ስታሽከራክር በመኪና ተገጭተው ይሞቷሉ። አንተ ሽንት ቤት በሰላም ወጠ ስትገባ፣ ሽንት ቤት ሽንት ለመሽናት አርቲፊሻል ነገር የተገጠመላቸው አሉ። አንተ በልተህ ጠጥተህ ደስ ሲል ሌሎቹ ደግሞ መብላት መጠጣት ማይችሉ አሉ። በጣም በቃ አንተ ያለበትን ቦታ መውጣት ትፈልጋለህ፣ ሌሎቹ ደግሞ ከአንተ ቦታ መድረስ ይፈልጋሉ። ስለዚህ ልጆች ሆይ ያላችሁበትን ቦታ ፈጣሪን አመስግኑ የሚል በጣም ረዥም ደስ የሚል ንግግር ነው። ስቶሪም አድርጎታል፣ ሪፖስትም አድርጎታል ገብታችሁ እዩ ማለት ነው። እንደውም ቅምጥሌው ላምናለች ትናንት ትናንት ነው በቀደምለት ነው ሪፖስት ትናንት እንኳን አልገባውም በቀደምለት ነው ሪፖስት አድርጋ ይዩዋት። ታዋቂው አለመታወቅን ይፈልጋል አለም ያልታወቀው ደግሞ መታወቅን ይፈልጋል። እንዴት መሰላችሁ? ሁላችንም እግዚአብሔር በሚያውቀው ያለንበትን ቦታ ያለንበትን ደረጃ የሆነ ጊዜ እንፈልገው ነበር፣ ግን ከዛ ቦታ ላይ ስንደርስ ምኑ እንደሆነ ወደ አለም ያንሸራተተን ባላውቅም፣ ውይ ያስጠላችኋል። በቃ የሆነ ቦታ ላይ ስንደርሱ ማለት ነው። ግን ፈጣሪ ይቅርበልን የኔ አባት ተቸገርክ፣ ምቤቴን ተቸገርክ ኮ በቃ በጣም አሰቃየ ነው። ፈጣሪ ይቅርበልን። እና ሁላችሁም ያላችሁበትን ቦታ አመስግኑ። ስለዚህ ታተይ ደግሞ አትቅለብለብ፣ ያተቀበጥ ወጪ ስምሽን ባላቀው ዩቲዩብ። ስለዚህ ዛሬ ይቅርታ ብለሽ ይቅርታ ቪዲዮ እንድትሰሪ ፈልጋለሁ። ቤተሰብ ይቅርታ ቪዲዮ ስትሰራ ላኩልኝ ማለት ነው። ምን መሰለሽ ምንም ባላጠፋው ምንም ባላደረገው ነገር ነው እያወራሽ ያለሹ ደግሞ እኮ ያሳቀኝ ይልሽ፣ ወደ መጣሽበት የምትመለሹ የሆነ ነገር የምትወኙ አንቺ ነሽ፣ ባይዘወይ እሱ አይደለም ምክንያቱም ሄድሽበት እንጂ አልመጣብሽ። ገባሽ። አንዳንዴ ማንም መናገር እንዳለብን ብናቅ፣ እንዴት መናገር እንዳለብን ብናቅ ደስ ይለኛል ማለት ነው። እና ዝም ብለሽ አትንጫጭ። እሺ መንጫጫት ያለብሽ ቦታ ላይ እንዴት መንጫጫት እንዳለብሽ፣ እንዴት ጡን ጡን ማለት እንዳለብሽ እንኳን ብታውቂ በጣም ጥሩ ነው ማለት ነው። ስለዚህ አት ቅለብለቢ ኦኬ። ስለዚህ ያንን አምጥተሽ ቲክታክ ላይ ነው እንግዲህ ብሩኬ ምስኪን ቁጭ ብሎ ሲያወራ ቀርጸሽ አምጥተሽ ፖስተትሽ። ያን ነው ያየሁት። እዛ ጋ የተቀረጸ ነው ታምብሌልሽ የሰራሽው ማለት ነው። ስለዚህ ምንም ይሄ ወጣ ገባ የሚያስፈልገው ነገር አይደለም። ልምከርሽ ወይ ደግሞ እርዳታ ከፈለግሽ እንዳልኩች ኮፒ ራይቱን ገብተሽ ቪዲዮሽን ሳታጣጥፊ ማጥፋት ትቻለሽ። ከዛ ውጭ ግን ያዙኝ ልቀቁኝ አስፈላጊ አይደለም። ጸጥ በይ ርጭ በይ፣ ምንም አያስፈልግም። ብሩኬን የሆነ ምንም የምታገኙት ነገር ብታጡ፣ በዚህ በዚህ መጣችሁ። በራሳችሁ ጥፋት እሱን ጥፋተኛ ለማድረግ መጣችሁና አትቅለሉ። ይ ነው የሆነ አንዳንድ አንዳንድ ነገሮችን አንደርስታንድ ለማድረግ ሞክሩ። አላቅሽም አታቂኝም፣ እስከነሰምሽም አላቅሽም፣ ግን ያየሁት ቪዲዮ እንዲሁም የሰራሹተን ተንብሌ ልክ አይደለም። አርፈሽ ተቀመጭ ልልሽ ነው የመጣሁት እንዲሁም ደግሞ ይቅርታ እንድጠይቅ እፈልጋለሁ ማለት ነው። ይቅርታ ጠይቂው ሶሪ ብሩኬን ስላልኩኝ ብለሽ ማለት ነው። ተግባባን። ልጁ ምን ያደርጋችሁ በዚህ ወጣ በዚህ ገባ እንዲሆን እንዲያልሆነ ይህን አደረገ አላደረገ እንዴ በማይመለከተው ከቤትም እኮ ቁም ሳጥኔ ውስጥ እቃ ጠፋ ብለሽ ብሩኬ ልትጠይቂው ትችያለሽ ብያሰብኩ ወይ እብደት ለማንኛውም ስርዓት ይኑርሽ መልካም ጊዜ ይሁንላችሁ ባይ